ብዬ ልጀምር። ቤተሰብ ብሩኬና ይተለያዩም። እናንተ ማርያምን። የዛሬው በጣም ያሳዝናል። የዛሬው በጣም ያሳዝናል። እኔ አላምን። ዛሬ ተናገረችው ነገር ለምን ለምን ለምን? ምኑ ናችሁ? ለምን ምንድን ነው እንደዚህ ያጨካከናችሁ? ምንድን ነው ያጨካከናችሁ? እንደዚህ በምን መክንያት ነው እናንተ የምትለያዩ? ሰው ገላችኋል። ምንናችሁ ነው የምትለያዩት? ምንድን ነው የምትለያዩት? ሀይሚ ለምን አልሰማሽም? ምንም ነገር እኮ የለውም እሱም

ም አይ፣ በእናትሽ ብሩቄ ስሚ፣ በቃ እንደገና የለም። ስሚ ቤተሰብ እና ያላችሁ

ዛሬ አይሚ አሳዘነች። ለምን ለምን ለምን ለምን አይሚ መስማት አለብሽ። ዛሬ አሳዘነች። ዛሬ ብሩክ ያሳዝን። ለምን አልሰማሽም? መስማት ነበረብሽ አይሚዬ። ምንም ነገር የለውም ብሎ ምንም ነገር የለውም። አንችን ይወድሻል፣ ወድሻል ከአንቺ መለየት አይፈልግም። አንቺም ትወጂዋለሽ። ማርያምን መለየት የሌላባቸው ልጆች ናቸው። ቤተሰብን ያላችሁት፣ ኧረ ቤተሰብ የት ነው ያላችሁት? አይሚና ብሉኬ እንደዚህ በእንደዘህ መልኩ ሲሆኑ ዝም ብላችሁ አያላችሁ። ዛሬ እንዴት እንደሳዘን በመሀላችሁ ሰውዬ እየገባ ኩሌ መቼም እናንተ አትለያዩ፣ መቼም አትለያዩ። መቼም ማንም እናንተ የሚለያችሁ የለም ትገናኛላችሁ። በምንም በምንም ሆነ ትገናኛላችሁ። ማርያምን የፈለገ ነገር ይመጣል። ያችም ልጅ ከብሩቄ መራቅ አለባት። ቅዱስም ከብሩኬ መራቅ ከሄል ከሀኒ መራቅ አለበት በቃ የት ናችሁ? ጓደኞቹ የት ናችሁ? ቤተሰቦች ሁሉ እንደዚህ አይሜና ብሩቄ እንደዚህ እስከሚሆኑ ድረስ እንደዛሬ በቃ ነኝ። እንደዛሬ በጣም አዝኛ። ናቅ ማርያም ላይሜን ንክክር ዛሬ አስለቀሰኝ። ዛሬ አለቀሰኝ። ብሩቄ ዛሬ አስለቀሰኝ። እናቱን እየዘቀዘቃችሁ አዘግዝቁ። እየስንት የተናገረ ያለው? በቃ ለሱ ሁሉ ነገሩ እናቱ ነች። እኔ አልቻልኩም፣ ማርያምን እኔ አልቻልኩም። ዛሬ ማርያምን ማብራት ሁሉ አልቻልኩም። እኔ አይ ሜን አሞክ በቃ የመጨረሻ ነው ወይስ ምንድን ነው? እንደዚህ እኔ ምን አልቻልኩም ዛሬ በቃ። ምን እንደማለግ ነው ግራ አይገባኝም። ምን እንደማለግ ነው ግራ አይገባኝም። ማርያም ለምን አይ ምን ይስሚ ይመናት ምንም ነገር የለውም። ብሩቅ በቃ ምንም ስለሌለው ነው እሱ ላስረዳን። ልንገርሻ ላይ መጨረሻውን ማርያም እንም ናችሁ። እኔ ዛሬ ልብ የተሰብሯል። ቤተሰብ እመቤት ልብ የተሰብሯል። በጣም በጣም በጣም ሁሉም በመሀላቸው እየገባ እያቃጠረ፣ ሁሉም በመሀላቸው ለመፈመስ እየገባ ይሁ ልጆቹን አጋደሏቸው፣ አጣሏቸው፣ አለያዩቸው የሚዋደደው የሚዋደዱትን ልጆች መቼም አትለያዩም። እናንተ መቼም አትለያዩም። ሙሽዬም ማንም ማቹን ገብታችሁ ሀይሚን ነብሩኬን መለያየት እንደሌለባቸው ነው። ማርያምን መለያየት የለባቸውም። ጭራሽ ጭራሽ መለያየት የለባቸውም። ዛሬ ንግግራችሁ ሀይሚ፣ ሁሉንም አመሰገነች። ሁሉንም የእኔ እናት አሳዘነችኝ ዛሬ እኔ አንተልኩም ቤተሰብ ማርያምን እነሱን በዚህ መልኩ ማየት ይከብዳል። ማንም የለፋላችሁ የለም እኮ ማንም እንዲያስታርቃቸው የቀረበ ሰው እኮ የለም። ማን ቀረበ? ሁሉም ዝም አለ፣ ሁሉም ዝም አለ። ሁሉም ፈመዘባቸው፣ ፈምዞ ፈምዞ፣ ሁሉም ራቀ። አጣሏቸው፣ አባሏቸው። ጠላት ደስ አይበላችሁ። ሀይሚና ብሩክ መቼም አይላዩ። ማንም ጠላት ደስ አይሉም። ይገናኛሉ ይገናኛሉ ይታረቃሉ ዛሬ በሰላም በጣም ነው መወዳችሁ፣ ማርያምን። በጣም ከሚገባው በላይ ነው መወዳችሁ። እንድትለያዩ መቼም መቼም አትለያዩም። እንድትለያዩ ምን አልፈልግም። እባካችሁ፣ በእናንተ ሰበብ በጣም ብዙ ልጆች ይጎዳሉ። ዛሬ በጣም ብዙ ልጆች ያለቅሳሉ። እናንተን በዚህ ማየት በጣም ከባድ ነገር ነው። በጣም ነው መወዳችሁ፣ ማርያምን